አው ማርጌ፣ ስራ ጥሩ ነው። በሽተኛ ውሎ ይግባ። ዶክተር፣ ውጤቱ ደረሰ። የቱ ሆነሽ ነው አሁን ካፌ መልታት ታዲያ ትኩስ ነገር እርጋ ብዝሽ ወይስ ቀዝቃዛ ነገር እ ቆንጅዬ ይቅርታ ዶክተር በጣም እያመመኝ ነው እንዴ አንቺ ያምሻል እንዴ ይመምሻ ይመምሽ ከፍቅረኛ ጋር እኮ እያወራሁ ነው ከእሷ ጋር አቋርጬ ማውራሽ ይመስልሻል ይቅርታ በጣም ስላመመኝ እኮ ነው ደግ አደረገ እሴይ ሳይታመምሽ ደግሞ ደህና መም እንደታመመ ሰው መ ምናምን ትያለሽ እንዴ? ደህና መም ያስወጣ ትታመሚ። ምን አይነቱ አራት! በናታችሁ ማሬ ፍቅር ወዬ ወዬ አለው አረ አለው አረ አደለም፣ ዝምብላ በሽተኛ አቋቋርጣኝ ነው ታውቂው የለ ኔ አደለም በሽተኛ ራሱ ኔትወርክ ራሱ ሲያቋርጠኝ የምናደርሰው ባንቺ ከመጡ እውነት ይሻላል ካልሽ ጥሩ። በቃ እሺ ወድሻለሁ፣ የኔ ፓራሴንታሞል። ምን ነበር በሽታሽ? እኔ እናውቃለሁ። እነርሷ እኮ ነች፣ አንተ ጋ ውጤት ተቀበይ ብላይ ላከች። አይ በቃ ጽንሱ በጥሩ ሁኔታ ላይ ነው የሚገኘው። ምን የምን ጽንስ ነው ዶክተር? ጽንስ አይደለ ነው ወይስ ምን ጾታን ነው እንዴ ሄደ ነግርሽ የፈለግሽው። ዶክተር እኔ እኮ የደም ምርመራ ነው ያደረግኩት እንጂ የሽንት ምርመራ አላደረግኩም። ምን ማን ነው ስምሽ ታዲያ? ሜላት ተስፋዬ ወይም ደግሞ ሜሉ። ይቅርታ ሳምሪ ነው የሚለው። ሳምሪ ነው የሚለው። ይቅርታ ይሄኛው ሌላ ሰው። ዶክተር፣ እንዴት እንደዚህ ይደረጋል? ቆይ መድኃኒት ቢሆን ኖሮስ እዚ እባክሽ፣ ምን ነው መቀስር ሷልሽ እኔ ውስጥ ምንድን ነው ምንድን ነው? እሺ ይኸውልሽ፣ በሽታሽ እዚህ ላይ ያሳየኛል። በሽታሽ ምን ይላል? ታይፈስ፣ ታይፎይድ፣ ወባ አለብሽ። አንቺ ጨጓራም አለብሽ። ስኳር ምን ደይ ወተት አይደል ስኳር አለብሽ እነዚህ ሁሉ ታመሻል ምን አረ ዶክተር በደንብ ይው አሁንም የስም ስህተት እንዳይሆን እኔ የምልሽ ግን ምንድነው እንደዚህ እየተለካካሽኛ ያለሽው ለምን ጎኑ ሰጥቼሽ ያንቺ አትመረምሪኝም ቆይ ታይፎይዱ ይሁን ሰሞኑን ከከተማ ወጣ ብዬ ስለነበር ነው እንዴ ሳምባን ነው በምን አመጣቸው ሴትዮ መሞት ነው እንዴ የምትፈልጊው ለማንኛውም እኔ ለሙያው ዲሲፕሊን የምገዛ ሰው ነኝ። እሺ እንደዚህ አሁን እንደምታናገርኝ አይነት ሰው አደለው። እሺሁን በቃ አንተ ካልክ አንተን ከማመን ውጭ ምን አደርጋለሁ? ጥሩ። እንደዚህ ነው እንትን፣ በነገራችን ላይ መድኃኒቱ እዚህ ስለማይኖር ከውጭ ነው ማዘልሽ። አሀ እዚህ ምንም ነገር የለም ማለት ነው? ምን እያልሽ ነው እንዴ? ዋናዎቹ እኛ አለን። ማዘዣ ወረቀት አዘጋጅልሻለሁ። በቂ ነው እሱ እሺ ይሁን እንግዲህ ምን አደርጋለሁ? የቻልኩትን እገዛለሁ ያልቻልኩትን ደግሞ እተዋለሁ። እንደሱም አይሆንም። እዚህ ላይ ከማዝልሽ መድኃኒቶች ውስጥ አንዱ ከተጓደለ አይሆንም። እሺ፣ በቃ ጻፍ እና ስጠኝ። ኦኬ። ቴሌፎን። በነገራችን ላይ መድኃኒቶቹን የምትገዥባቸውን ቦታዎች እኔ ጠቁምሻለሁ። እሺ እንትን አታደርጊም። አይ እሱ እንኳን ችግር የለውም። በቅናሽ ያገኘበት ቦታ ሂጅ። እገዛለሁ ቅናሽ ቅናሽ ለቅናሽ ብለሽ ህይወትሽን አደጋ ላይ ልጥይ ነው። አንቺ ሌላ ያምሮ ተመርመረሻል እንዴ? እንዴ ቅናሽ አይደለም ዋናው። ሄደሽ በስርዓት በስርዓት ከፋርማሲ መግዛት ይፈልጋል። እሺ፣ የት ልግዛ? በጣም ጥሩ ይሄ ነው ዋናው ጥያቄ። ይኸውልሽ እኔ ቆንጆ መድኃኒት አንቺ የምታገኝበትን ነው አንደኛ የምጠቁመሽ፣ እሺ ለአንቺ የሚሻለውን ብዬ የማስበውን ነው የአሜሪካ የአውሮፓ ብራንድ ያላቸውን መነግርሽ። እዚህ ተሻግሮ ትንሽ እንደሄድሽ ተሻግሮ እዚህ ግራውንድ ላይ ፋርማሲ አለ። ከሱ ፋርማሲ ሄደሽ ትገዣለሽ። ግራውንድ ላይ ነው። ከዛ ደግሞ የእኛ ክሊኒክ አለ አይደለ? የእርሱ እላዩ ላይ ራሱ እህት ኩባንያ ይላል። እንዴ መድኒት እኮ መድኒት ነው ከየትስ ቢመጣ እንዳይመስልሽ እንዳይመስል መስለሽ፣ እኛ ትኩስ ነው፣ ትኩስ ነው። አሁን እንደገቡ ናቸው መድኃኒቶቹ ራሱ በዛ ላይ ደግሞ መድኃኒት እኮ ወስደሽ ዝም ብሎ አይደለም እኮ ወስደሽው፣ ከወር በኋላ መዳን ወይስ በአፋጣኝ መዳን፣ ይሄ ምርጫሽ ነው። ዋናው በነገራችን ላይ ውሃም ከሳች ዝም ብለሽ ባገኘሽው ነገር አትጠጪ። ሶዲየም ተብሎ የሚመጣለ እዛ አለ ውሃ፣ እሱን ተጠቀሚ። ማደራረቂያ እራሱ ዝም ብላችሁ የሽንት ሶፍት ቁመዛችሁ ምታደርጉ ናችሁ። ሶፍት እዛ ወልልሽ፣ ሶፍት ግዢ፣ ራሳቸው ይሰጡሻል እነሱ ራሱ። ጓንት አድርገሽ ዋጪ የሚላሉ ጓንትም ይሸጡልሻል። ከዋጥሽ በኋላ ደግሞ ዝም እንደት ማስክ አላቸው ማስክ አዎ በጣም አሪፍ አሪፍ ነገሮች አሏቸው። እነዚህ እነዚህ ነገሮች አንድ ላይ ሰብሰበሽ ትገዣለሽ። ግን ዝም ብለሽ ደግሞ ከዚህ መሄድ የለብሽ። ታማሚ ነሽ፣ ራስሽን ተንከባከቢ። እዚህ ጋር ውጭ ጋር ራይድ ላይ ቆመ ታርጋ ለአራት አራት ሶስት ሁለት አንድ ሚል እሱ ታርጋለንሽ። እዛ ታርጋ ውስጥ ግቢ እሺ። በእሱ ታርጋ ራይድ ትይዢ እና እዛ በርጋ እሱም ያውቀዋል በርጋ። እዛ ጋር ያወርድሻል። ገዛስተሽ ምናምን ምናምን ገብተሽ እንዲህ ብለሽ መትመዳን እሺ። በቃ ፋርማሲዎቹም ራሱ ካርድ ማውጣት ጀምረዋል። ካርድ ዛት ዛት ቀፍ ያለሽ እሱ በቃ በነገራችን ላይ ሌላ ነገር እንዲመስልሽ አልፈልግም። ይሄንን ጽሑፍ ከዛ ፋርማሲ ውጭ የኔን ጽሑፍ የሚያነባውም አታገኝም። ሌላ ቦታ እንዳት ደክም ያደራ ሌላ ቦታ እንዳት አያነቡትም። ሙሉ ቅጥልጥሌን አያገኘውም ሌላ ፋርማሲስት። እሺ ያው በቃ እና ግን እንዳትረሺ እንዳትረሺ እዚህ ያለ ፋርማሲ ነው። ስትወጪም ደግሞ ብዙ የትናት እዚህ ጋር ይሄዳለልሽ። ታርገውን ነገር ይችላል። አራት አራት ሶስት ሁለት እዚህ ጋር አለልሽ። ዝም ብለሽ ከፍተሽ ግቢና በሱ ሂጂ። በይ እያየሁሽ ነው። እሺ መልካም ቀን። በእናትሽ ጤናሽን ጠብቂ። ሰው እኳ ይግበው ፋርማሲ። ከኋላ ግቢ፣ ከኋላ ግቢ ከኋላ አይ፣ ገባች ከኋላ አትገቢም። የእኔ እናት አይመችም። እዛ ፋርማሲ ነው አይደል? አይ ጥሩ ከኋላ ብትሆኚ በጣም ጥሩ ነበር። እንዴት እናድርገው? ይሁን እንግዲህ፣ ፋርማሲ ነው እንግዲህ። እንደ እንደ አንተ እዚህ ምን ትሰራለህ? እኔ እኔ ያው እኔ በትርፍ ሰዓት የምሰራው ስራ ነው። በትርፍ በትርፍ ሰዓት የምሰራው ስራ ነው። ላድረስሽ ብዬ ነው። ምን ይሰራል ውስጥ ከመቀመጥ አይሻልም? ሌላ ነገር እንዳይመስልሽ እየተደበኩ ምናምን አይደለም። ዝም ብዬ ነው የማዳትር ኮፍያ በትርፍ ሰዓት እኒሄዳለ። ሌባ ፋርማሲውም ራይዱም ዶክተሩም አንተ ትሆናለህ እንዴ? ሰው እንዴት በዚህ ልክ ገንዘብ ይወዳል? ምን አይነት ሌባ ሰው። ይቅርታ በቃ ወይ ራስሽን ችለሽ ሄደሽ ግዢው፣ ግን ከዛው ፋርማሲ ግዢ። ተባነነ።